አላህ ሆይ፣ የልቅናም የንግስና የፍርድ ቀን ባለቤት ነህ። ከአንተ በስተቀር በእውነት የሚገዙት አምላክ የለም። ለስልጣነ ተጋር የለህም። የሰማይና የምድር ብቸኛ አስተናባሪ ነህ። የፍርድ ቀን ባለቤት ነህ። አላህ ሆይ፣ የምንወደው የምስራችን ለምንሃለን። ደስታን የምናገኝበትን ዘመን አምጣልን። ልባንችን በአንተ ላይ የሚጸናበትን ኢማን ለግሰን። ያረብ፣ ለአንተ የገቡትን ቃል ከሚፈጽሙ ባህሮች መካከል መድበል ቃል ኪዳንህን አምነው ቃላቸውን ከሚጠብቁ ለትዕዛዝ ሀድረው ከሚታዘዙ ካንተ ዘንድ ያለው ምህረትና እዝነት ሁሌም ከሚከጅሉ ባሮች መካከል አድርገን። ኢላሂ ሁሌም አክብረን አታዋርደን። አንተ በጣም መሃሪ እና ይቅርባይ ነህ፣ ይቅርበለን። ኢላሂ አንተ ወንጀል መሃሪ፣ የሰው ልጆች ፈጣሪ፣ የውስጥ አዋቂ የሆንክ ጌታ ሆይ ደስታና ጤና ለግሰን ዓይኖቻችንንና አካላችንን በመልካም የምንገለገልበት አድርገን መልካም ስራዎቻችንን ተቀበለን። መጨረሻችንንም ማሳመረልን። ጌታዬ ሆይ በህይወት ቆይተን የረመዳን ወር ደርሰን እንድንጾም እድሉን ስለሰጠን ለአንተ የሚገባ ምስጋና ይድረስ። የረመዳን ወርንም ያንተን ውዴታ አግኝተንበት የሚጠናቀቅ አድርገው። በየአመቱ የረመዳን ወር በህይወት ቆይተን የሚመላለስብን አድርገን። ኃያሉ ጌታችን ሆይ በረመዳን የተላበስነውን መልካም ባህሪና የመልካም ስራ ጉጉት ከረመዳን ውጭ እንድናስቀጥለው እርዳን። የረመዳን ወርጾም ከፍርዱ ቀን ላይ ለእኛ የሚመሰክርልን እንጂ በእኛ ላይ የሚመሰክርብን አታድርግብን። አዛኙ ጌታችን ሆይ በዚህ ባሳለፍነው ረመዳን ወንጀላቸው ሙሉ ለሙሉ ከማርክላቸው ከእሳት ቅጣትም ነጃ ካወጣቸው ባሮች መድበን በህይወት ላሉትና ለሌሉት ምዕመናን በሙሉ ምህረት ለግሰን ከዚህ ቻ አለም ከቀጣዩ አለም ፈተና ጠብቀን አላህ ሆይ ለምንም እሰጣችኋለሁ ባልከው መሰረት ጉዳያችንን ሁሉ ወዳንተ አቅርበናል የጠየቅነን ሁሉ ለግሰን ነገራችንን ሁሉ ገር አድርግልን ኢላሂ በፍቃድ የታዘነ ውለታው ያንተ ነው በእውቀት አመጽንህ ማስረጃ ያንተ ነው ፍርድ ህብን የሰራ ነውና አመጽ ይቅር በለን ኢላሂ በባይተዋርነታችን በድህነታችን በአቅመቢስነታችን በሰፊ በሰፊው ማርታህና በመብቃቃት ይሁንብህ፣ እዘንልንም ይቅርታህንም ለክሰን። ኢላሂ ከአንተ ሌላ አምላክ እንደሌለ በመመስከር አንተ ጋር ውድ በሆነው ነገር ይኸው ታዘንሃል። የምትጠላውን ሽርክ ርቀንም በብቸኝነት አምልከንሃል። እባክህ በመካከሉ ያለ አመፀኞችን ይቅርበለን አላህ ሆይ አንተ በጣም ይቅር ባይነት ይቅር ባይነትን ትወዳለህ እና ይቅርበለን ኢላሂ አስተዋሾች ባስታወሱ አመስጋኞች ባመሰገኑ ብዛት ቁጥር ምህረትን እንለምናለን። ሰጋጆች በሰገዱት አንተን በሚያልቁህ ባላቁ ቁጥር ልክ ምህረትን እንጠይቃለን። በወንጀላችን ብዛት ልክ ምህረትን እስክናገኝ ድረስ ምህረትን እንጠይቃለን። አላሁ ሆይ በዲናችን ላይ የመጣብንን ፈተና አንሳለን። የምእመናንን ልቦች አስማማ። በሀቅ ላይ አንድነታችን የሚጠናከር አድርገው። ዲናችንን ከፍ ለማድረግ እየለፉ ያሉትን ሁላ ከፍ አድርጋቸው። ዲናችንን ለማዋረድ የሚጠሩትን ሁሉ አዋርዳቸው። የማንችለውን ፈተና አትፈትነን። ላ ኢላሂ ሙስሊም አድርገን እንደፈጠርከን ሙስሊም እንደሆንም በተውሂድ ላይ ግደለን። መጨረሻችንን አሳምረለን። ከመጥፎ አሟሟት ጠብቀን። ለጋሹ ጌታዬ ሆይ በልጅ ናፍቆት የሚሰቃዩ ባለትዳሮችን ሷሊህ ልጆችን ወፍቃቸው። ትዳር ለሚመኙ መልካም ትዳር ለግዛቸው። አላህ ሆይ፣ በህይወት ያሉ ወላጆቻችንን ረዥም እድሜ ከአፈ ያለግሳቸው። ሀቃቸውንም ከማጉደል አንተ ጠብቀን። በህይወት ለሌሉ ወላጆቻችንን በሰፊ ውዝነት ያካባቸው። በልጅነታችን ኑሯቸው ምንም አልከለከሉንም እና አንተ ጀነትህን አትከልከላቸው። አምላኬ ሆይ፣ በዚህ ሰዓት በሀገራችንና በመላው ዓለም በጭንቀት ላይ ያሉ ባሮችን ፈርጃቸው። ሀገራችንን ሰላም አድርግልን። ለዲናችን ጠላት የሆኑት ሁሉ መክትልን። በዚህ ዓለም መልካሙን በመጪው ዓለም ስኬት ለግሰን። አሜን። ተናግሬው አላውቅም። ደሴ ከተማ የዛሬ ሁለት ዓመት ለአንድ ቀብር ሄጄ ማታ፣ እዚህ ፒኤም ኦፊስ አንድ ሚቲንግ ነበረ። ምሽት ላይ እዛ መምጣት ነበረብኝ። ከሰዓት በኋላ ልመጣ ስል፣ የበዓል ዕለት ነው። ታቦት የሚወጣበት ቀን ነው እና ያው ከቀብር መተመልሰን ሰዓት ላይ ነው ቀብሩ ከቀብር ተመልሰን ስንመጣ ስምንት ሰዓት ተኩል ነው ፍላይቴ ልመጣ ስል መንገድ ተዘግቷል ከፒያሳ የሚወርደው መንገድ ተዘግቷል በሁሉም ማቅጣጫ ታቦት እየወጣ ነው ማለፍ አይቻልም በትንሹ ከአንድ ሰዓት እስከ አንድ ሰዓት ተኩል ይፈልጋል ሰዓቱ ወልሞስ ደርሷል ሰባት ሰዓት ተኩል ነው ኮምቦልቻ ነው መሄድ የነበረብኝ ምናምንና በመካከል እንግዲህ ያው ታቦቱ እስኪያልፍ ድረስ መጠበቅ ስለነበረብኝ መንገድ ላይ ቆሜ መኪና ላይ እየጠበኩ እያለ ከሚያስተባብሩት ሰዎች አንዱ መኪና ውስጥ አዩኝ። መንገድ ላይ መስኮት ተከፍተው መጥቶ ሰላም አሉኝ። ኡስታዝ አቡበከር ምን ነው አሉኝ። አይ እንደዚህ አይነት ወደ መንገድ ሄዱ ነበር፣ ያው ታቦት እስኪያልፍ እየጠበኩ ነው። ስንት ሰዓት ነው ፍላይት? ስምንት ሰዓት ተኩል። ቶሎ ሙስ ደርሶብሃልና፣ እንዴት እናድርግ? ሄደው እዛ ያሉት ተንቀሳውስቶቹን ኃላፊዎቹን አነጋገሯቸውና መጡ። እንዴ ኡስታዝ አቡበከር አንተማ ይሁላችንም ነህ እንደዚህ ሆነ፣ ፕሮግራም እያለ መንገድ መዘጋት የለበትም ማህበረሰቡን አሳምኑ። መንገድ ነበር የከፈቱልኝ። መንገድ ከፍተው ነበር ታቦት አስቆመ፣ መንገድ ከፍተው ያሳለፉ ሰው። ለማንም መንገድ የሚከፍተው መኪና ታቦት እያለፈ ሲያዩ እንደ ኡስታዝ አቡበከር ሰው ነው ይለፉ ማለት ለኔ በጣም ከባድ ነበር። ይሄ እንደኔ እንድኖረው ማለት እንዳከብረው የምንገደድበት ማንነት ነው እኔ ትንሿን ነገር ሳደርግ ወይም ደግሞ ስኖር ቀሄ የእምነቴ የማንነት ማሳያ መገለጫ እንድኖርበት የታዘዝኩበት መስመር ነው ብዬ አምናለሁ። ያ መስመር እየጠፋ ተበላሽቶ ነው ዛሬ ዋጋ እንድንከፍልና እኔ አብሬ በምኖረው በምተባበረው በጓደኝነት በማሳልፈው አብሬ በመበላውና በምጠጣው፣ ቅድም ረመዳን አንስተናል አብረና አብረን እናሳልፋለን። እኔ ቤት መጋቢ ሐዲስ ይመጣሉ። እኔ ቤት ያፈጥራሉ። እኔ ቤት ምሳ ይበላሉ። ሌሎች ፓስተሮች በጣም ቅርብ ናቸው፣ እነ ወዳጄነህ እነ ፓስተር ዮናታን እንትን ማለት በምንገናኝባቸው ብዙ አብረን የምንሰራቸው ስራዎች አሉን። በጣም ብዙ ነገር አብረን የሚጓዝባቸው ሀገራዊ የሆኑ ነገሮች፣ ማህበራዊ የሆኑ ጉዳዮቻችን፣ የሚሰበስቡን አንድ የሚያደረጉን በጋራ ልንሰራቸው የሚገባን ነገሮች፣ እነዚህ ነገሮች አብረሽ በመሆንሽና በመታየትሽ እንደ ተአምር ፎቶ ተነስቶ የሆነ ነገር ተደርጎ ከሌና ከሌና አየናችሁ። ይህ በቃ ሞትን እኮ እኔ እንደንት እንደ መልካም ነገር አላየም። በጣም ያመኛል ሁል ጊዜ የሆነ እስር ቤት ላይ በነበርንበት ጊዜ ሁለት ቄሶች ተቸግረው የጠበቃ ከፍዬላቸው ነበርና ወጥተዋል። ያን አባትን የውጭ ተገናኝተን ወጥተን ስናየን ፎቶ አንስተውን የሆነ ጊዜ ተለቋል። የሆነ ፕሮግራም ላይ ዶክተር ወዳጅ ነህን ጠይቆ የነበር እንዴት ነው ይሄ እንደ ተአምር የሚሆነው? ይሄ አባት ሰው አልነበረም ነበርም አጠገባቸው ጠበቃ ተበቃ መክፈል ነው እኮ የእምነት ግዴታ ነው። የሃይማኖት አባት የሆኑ ሰው ይሄንን ማገም ይችላል። ይሄ እንዴት ነው እንደ ትልቅ ነገር ሊወራ የሚችለው? እንዴት ይሄ ነገር እንዴት ነው እንደ ተአምር መሆን የሚገባው? በቃ የማንነታችን ማሳያ ነው ብዬ ነው ማምነው። ጠፋብን ያ ነገር ጠፋብንና ዛሬ እንደዚህ ሆነ እንደዚህ ሆነ ነው በቃ ይሄ አብረን ልንኖረው አብረን ልናሳልፈው። ያ ማለት እኔ አንቺን መሆን እና አንቺን ምሳሌ አይደለም። እኔ ዛሬ አንቺን ቤት ስትመጪ ስንበላ፣ ስንጠጣ በበዓልሽ፣ በደስታሽ ሲገኝ በጾም መተሽ ስታፈጥሪ ወይም ሲያፈጥር እንትና ሲገኝ እኔ አንቺን እየመሰልኩ አንቺን እየመሰልሽ አይደለም አንቺ በራስሽ ማንነትና በእምነትሽ ባለሽ ማንነት ሰው ተከባብሮ እውቅና ተሰጣቶ ያለው የጋራ መስተጋብሩንና የአብሮነቱን ማሳለፍና መኖር እንደ ሰውነት እንደ አማኝ እንደ ማህበረሰብ እንደ ኢትዮጵያዊነት ይህ መገለጫ ነው። ይሄ ደግሞ ተአምራ አይደለም፣ እንዲኖረ የታዘዝነው የተኖረ ነገር ነው እና ዛሬ የምጀምረው ነገር አይደለም፣ ወይም አዲስ የምናመጣው ነገር አይደለም። ይሄ ነገር ነው ጠፍቶብን ስለኖር በብዙ መልኩ ስላሳለፍን ትንንሽ ግንኙነቶቻችን አጭን ያደኩት ሰፈሬ ውስጥ ሁሉንም ይነት ሰው ሆነን ነው እኮ ሙስሊም ክርስቲያኖች ጎረቤቱን የሚያደገ ነው። እኔ እኔ ቤት ውስጥ ቁርአን የቀሩ ወንድሞች አሉ። ፊደል ያነበብንባቸው የተማርንባቸው አባት ቄስ አሉ። ማለት እንትን አይደለም ይሄ የጋራ ማንነታችን ነው።